የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ታሪካዊ ጠላት፣ ጨቋኝ፣ አምባ ገነናዊ አገዛዝና መሰል ቅጽሎች በእስራኤል በኩል እየተሰጠው የኢራን መንግስት ቴሌአቪቭ ላይ እያንዳንዱ እርምጃ ዋጋ ትከፍላለች እያሉ ነው። ሰላም የረቀው ይህ ቀጠና በቀጣይ ምን ያስመለክተን ይሆን የሚለውና ና ተያያዥ ጉዳዮችን በተመለከተ በዓለም አቀፍ ትንታኔ ዘገባችን በስፋት ተመልክተነዋል። መካከለኛው ምስራቅ ስጋት እንዳረበበበት ነው። በጋዛ የተጀመረው ጦርነት ኪሎሜትሮችን አቋርጦ ቴህራን ደርሷል። ታሪካዊ ጠላት፣ ጨቋኝ፣ አምባ ማገዛዝና መሰል ቅጽሎች በእስራኤል በኩል የተሰጠው የኢራን መንግስት ቴል አቪቭ ለእያንዳንዷ እርምጃዋ ዋጋ ትከፍላለች እያለ ነው። ኢራን ይሏት እስላማዊ ሪፐብሊክ ሀገር የምታበለጽገው ኒኩለር ቀን የወጣለት ቀን ማጥቃትን የሚያስበውን የነ ያለችው ቴል አቪቭ የሚሳኤል በረዶን በቴህራን ላይ ማውረዷን ቀጥላለች። በእርግጥም ዝም ብሎ መመታትን የማታስበው ኢራንም ያጸፋ በትሯን እንዲሁ በቴል አቪቭ ህንጻዎችና ኮምፕሌክሶች ላይ እያሳረፈች ነው። ለመሆኑ የደከመች ኢራንን የማዋለድ ትልሚያ ዘው የእስራኤል ጥቃት መጨረሻው ምን ይሆን? የአሜሪካ ጣልቃ ገብነትና የኢራን ምላሽስ ምንን ያስመለክታል? የሚሉና ተያያዥ የመካከለኛው ምስራቅ ሰሞነኛ ሁነቶችን ባለም አቀፍ የትንታኔ ዘገባችን ተመልክተናቸዋል። አማኑኤል ጀንበሩ ነኝ። ባለፈው አርብ እስራኤል ያልተጠበቀ ጥቃትን በኢራን ከከፈተች በኋላ ጠቅላይ ሚኒስትር ቤንያሚን ኔታናዩ ለኢራን በቀጥታ ቆፍጠን ያለ መልእክትን አስተላለፉ። እኚህ የሰባ አምስት ዓመት ጠቅላይ ሚኒስትር እስራኤል ሀገር ስትሆን ተወልደው የመጀመሪያው በዛሽ ምድር የተወለዱ ፕሬዚዳንትም ያደርጋቸዋል። በመልእክታቸው ጨካኝና ጨቋኝ የሆኑ አገዛዝን ለመቃወም ጊዜው ደርሷልና የአያቶላ መንግስት እስኪወድቅ ድረስ መፋለምን ሁሉም ያደርግ ዘንድ ግድ ነው ሲሉ መልእክትን አስተላለፉ። የእስራኤል ወታደራዊ ተልእኮም ነጻነታችሁን እንድትቀናጁ መስመር መጥረግ ነው በሚልም ለኢራናውያን ያሰበም ሆኖ ታይቷል። የእስራኤልና የኢራን ወታደራዊ ፍጥጫ እየተጋጋለና የጥቃት መጠኑ እየሰፋ ባለበት በዚህ ሰዓት ብዙዎች የእስራኤል እውነተኛ የመጨረሻ ግብ ምንድን ነው የሚለው ጥያቄያቸውን ግን ከፖለቲካ ገጾቻቸው ላይ ማውረድን አልፈለም የመጀመሪያ የጥቃት ቀን ኔታንያው እንዳሉት እስላማዊ አገዛዙ የኒኩለርና የባላስቲክ ሚሳይል ስጋትን በቀላሉ መቋጨት ነው የሚል ቢሆንም፣ አሁን ግን ነገሮች ሀገረ መንግስቱን እስከ ማናጋትና የአያቶላን መንግስት ከቴራን እስከ ማባረር የደረሰ ስለመሆኑ የተደረጉ ሂደቶች እማኙ ነው መቅረብ ይችላሉ። መንገድ በመጥራቅ የኢራንን ሃይማኖታዊ አገዛዝ እስከ ወዲያኛው የማሰናበት ግብን እስከ መቼስ ያደርጋል የሚለው ጥያቄ በብዙዎች የተጫረ ቢሆንም የእስራኤል የረጅም ዘመን ጠቅላይ ሚኒስትር በፖለቲካ ህይወታቸውም የኢራን እስላማዊ ሪፐብሊክ በዓለም ላይ የደቀነውን አደጋ ማስጠንቀቅ የግል ተልኮ አድርገው የወሰዱት ኔታንያሁ ግን ይህ በአጭር ጊዜ የሚሳካ ነውና አያቶላ ሆይ ይህ ግድ ነው ብለዋል። የአሜሪካ ፕሬዚዳንቶችና የኔታንያሁ ጄኔራሎች ባለፉት አመት ከአንድ ጊዜ በላይ በኢራን የኒውክለር ጣቢያዎች ላይ ወታደራዊ ጥቃት እንዳይፈጽሙ ስለመከልከላቸው ይነገራል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ለተጀመረው ጥቃት ፈቃድ አለመስጠታቸውን ይናገሩ እንጂ እስራኤል አያቶላ ለማባረር በምታደርገው ሂደት ውስጥ ግን ዋነኛ ተዋናይ ዋሽንግተን ስለመሆኗ ዶናልድ ትራምፕ አልሸሸጉም። ይህ የተሰጣቸው የተጠንቀቅ ቢጫ መብራት ጥቃቱን ለመፈጸም በቂ ሆነው ያገኙት ቤንያሚን ኔታንያሁም ይህንን ለማድረግ ብዙ ሲታትሩ እየታዩ ነው። አድርገውትም አሳይቷል። አንድ የምዕራባውያን ባለስልጣን የእስራኤል ዋነኛ ግብ የኢራንን የኒኩለር መርሃ ግብር መስበር እንደሆነ ገልጸው ይህ ደግሞ አጠቃላይ የአያቶላ መንግስት በዛ አገር ያለውን አስፈሪነት እስከ ማክሰም የደረሰ ስለመሆኑ ይገልጻሉ። ይህ ውሳኔ አለም አቀፍ የአቶ ሚካኤል ኤጀንሲውን ጨምሮ በቀጠናው ባሉ አገራት ሰፊ ውግዘትም እንዲገጥመው ያደረገ ነው። የኤጀንሲው ዳይሬክተር ራፋኤል ግሮሲ አ አውዱ፣ ወይም ሁኔታው ምንም ይሁን ምን የኒኩለር ጣቢያዎች መጠቃት እንደሌለባቸው በተደጋጋሚ ጊዜ ተናግሬ ያለው። ይህ ግን ከእስራኤልም ይሁን ከአሜሪካ ዘንድ ይሁንታን አላገኘምና ዓለም አቀፍ ህጎች ሲጣሱ የታዩበት ነው ይላሉ። ብዙዎች የእስራኤሉ ጠቅላይ ሚኒስተር ግብና የከፍተኛ አማካሪዎቻቸውና አጋራቸው ግብ ኢራንንና እሷን የኢራንን መዳከምና ፖለቲካዊ ለውጥን ማምጣት እንደሆነም ሲገልጹ ይታያል። በቻምፕ አውዝ የመካከለኛው ምስራቅና ሰሜን አፍሪካ ፕሮግራም ዳይሬክተር የሆኑት ዶክተር ሳናም ቫኪል ኔታንያው ያገዛዝ ለውጥ ለማምጣት የግል ፍላጎታቸው ላይ ቢያተኩሩም፣ የእስራኤል የፖለቲካና ወታደራዊ ተቋማት ግን የኢራንን የኒውክለር መርሃ ግብር ለመቀልበስ በእጅጉ ቁርጠኛ ናቸውና

ይህንን ከማድረግ አይሰንፉም ይላሉ። ሁለተኛ ተደርጎ የተቀመጠው ግብ የኢራን የኒኩለር መርሃ ግብርን ለመቀነስ፣ ለማሳካት ከባድ ቢሆንም በተወሰነ ደረጃ ሊሳካ ይችላል የሚሉት እኚህ ባለሙያ የመጀመሪያው ግን ያገዛዝ ለውጥ በአጭርና በተጋጋለ ግጭት ለማሳካት ፈታኝ ነው ሲሉም ይገልጻሉ። በእርግጥም ከዚህ በፊት እንደ አረንጓዴ አመጽባሉ ባሉ የቀለም አብዮቶች የኢራንን እስላማዊ ዘብ ለማንሳት ብዙ ሲጣጣሩ የታዩት ቴልአቪቭ እና ዋሽንግተን የአሁኑን ሂደትም በዛ ለማስመር የፈለጉ ይመስላሉ። የእስራኤል የረጅም ዘመን ጠቅላይ ሚኒስትር በፖለቲካ የታቸው የኢራን እስላማዊ ሪፐብሊክ በዓለም የደቀነውን ስጋት ሳላነሳ ከመንበሬ አልነሳምም ባይ ናቸው። የኢራን እስላማዊ መንግስት የመቀየር ውጥን፣ በምላሹም እስራኤል የተባለችን አገር ከዓለም ካርታ የመፋቅ ጥልቅ እቅድ የቶሎ ፖለቲካዊ መፍትሄን ያገኛል ተብሎም የሚታሰብ ስላለመሆኑ የሚገልጹ ብዙ ናቸው። ዛሬም ህንፃዎችንና ኮምፕሌክሶችን በማውደም ንጹሃንን በመግደልና በማስራብ የጀመረው ጦርነት መጨረሻው መቼ ነው ተብሎ ለመገመትም አዳጋሽ ነው። በእርግጥም ይህንን የማያውቁ ብላቴኖች ስለመገደላቸው ሚስጥር ባይኖርም ያ በዮም ኪውፐር ጦርነት የነበረ ወዳጅነት ስለምን ሲባል አሁን ላይ በዚህ ልክ ሆነ የሚል ጥያቄ ግን እንዲነሳን ያደረገ ነው። ከ1979 የኢራን አብዮት በፊት ሁለቱ እጅና ጓንት የሆኑ ሀገራት አሁን ላይ በደመኛነት የሚተያዩ ስለመሆናቸው ለምን ተብሎ የሆነ የሚለው ጥያቄ ብዙዎች የሚያነሱት ነው። የጸረ ጽዮናዊነትና የፋርስ ትንቅንቅን ለሚያዩ ሰዎች በእርግጥም እስራኤል በዙሪያው ያሉ አረብ ሀገራትን በወጋሽ ጊዜ እንደ ኢራን ያለ ወዳጅን ማግኘት እንዳልቻለሽ ገልፀው አሁን ላይም አረቦች ከእስራኤል ጋር ላላቸው ትልቅ መቆራቆዝ እና ፖለቲካዊ መካረር የኢራን ጣልቃ ገብነት ይህንን የሚያሳይ ስለመሆኑ ይገልጻሉ። ሰውየው ሰብሰባ ረግጠው በወጡ በቀናት ውስጥ አሁን ደግሞ አያቶላን እጅ ስጤ ማለታቸው ሚስጥርም ከዚህ ጋር ይገናኛል። እሳቸው ዶናልድ ትራምፕ ናቸው። በእርግጥም የቤንያሚን ኔታንያውን እቅድና የአያቶላን መገደል በግልጽ ባይደግፉም እጅ ስጡ ኢራናውያንም በዚህ አካዋን ነገሮች የሚቀጥሉ አይደለምና ቴህራንን ለቃችሁ እጡ ማለታቸው አንዳች ውድመትን በዛች ሀገር ለማስከተል ያሰቡ ነው የሚሆነው በእርግጥ አያቶላ ሳሌ ካሚኒ ወጥቷል እሳቸው ማንም መጣ ማንም እኔ እጅ የምሰጥበት ምክንያት የለኝም ሀገሬም እጅ የምትሰጥበት አንዳችም አመክኔው የለምና ስለምን እጅ መስጠት ነው የሚወራው ይልቁንም አሜሪካ ለእስራኤል ተደርባ ለምታደርጋቸው ጥቃቶች ዋጋ መክፈሏ ማይቀር ነውና መጠንቀቅን ይበጃል እያሉ ነው ይህ ግን ለአሜሪካውያን የሚዋጥ አይመስልም በእውነትም የገዘፈ ጉዳይ ስለመያዛቸው ይህንን ለማስተካከልም ምን ይሰራሉ ተብሎ ስለ መጠበቃቸው ያውቃሉና። ዶናልድ ትራምፕ ከሰላም ይልቅ ጦርነትን ማዋለድ የመጨረሻ ሂደታቸው መስሏል። ታዲያ በቀጣይስ ህዝብን በመግደል በጋዛ ሰርጥ የጀመረው ሂደት አድማሱን እያሰፋ 200 ኪሎ ሜትሮችን ማቋርጦ ቴራን ተገኝቷል። በዚህ የእስራኤልና የኢራን ጦርነት ታዲያ ብዙዎቹ ደመኞቻችን ናቸው ወዳሏቸው ወገኖች መጠቃለልም ፈልገዋል። አሁን ላይ ምዕራባውያን የእስራኤልን ጥቃት ራስን እንደመከላከል መቁጠራቸውንም ቀጥለዋል። እንደ ሩሲያና ቻይና ያሉ ደግሞ ችግሩ በሰላማዊ መንገድ ይፈታ ዘንድ ሁሉም አበርክቶት ሊያደርግ ይገባል እንጂ ችግርን ከማባባስና ቀውስን ከሚወልድ አይነት ሂደት መቆጠብን የመሰለ ነገር የለም እያሉ ነው። በመካከለኛው ምስራቅ ነገ ሚሆነው አይታወቅም። ማን ምን አይነት የኃይል የበላይነትን እንደሚቆናጠጥ የትኛው የፖለቲካና የጦር ኃያልነትም ገኖ እንደሚወጣ የሚታወቅ ነገር የለምና በቀጣዩ ምን ይመጣል የሚለውን በእርግጥም አጓጊ ጉዳይ አድርጎታል።